ስለማንም የሚወረው ብዬሽ፣ አለው፣ አይደለ? ስለ ኢየሱስ ነው ብለሽኛል። እዚህ ጋር ተናጋሪዎቹ አይሁድና አይሁድ ናቸው ካልሽ፣ ሶስት ላይ መታሽ። እዚህ ጋር ሶስት ላይ አስረጅኝ። የጠራቢው የማርያም ልጅ እያሉ ነው። የማርያም ልጅ ማን ነው ነው የሚሉት ተናጋሪ። በቃ ጥያቄ፣ የማርያም ልጅ የተባለው ማን ነው? በቃ የማርያም ልጅ ኢየሱስ ክርስቶስ ነው፣ አይደለ? የማርያም ልጅ ኢየሱስ ክርስቶስ ነው። እዚህ ጋር ያለው ኢየሱስም ነቢይ ከገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱም ሳይቀ በቀር ሳይከበር አይቀርም አላቸው። እዚህ ጋር ኢየሱስ ክርስቶስ ነው ተናጋሪው አይደለ? ተሰናከሉበት ያሉትን እኳ አለፍሹ እና መጠሹ ዝኛ እዛ ላይ እኮ እኳ ያብራራሽም። ከናጋሪዎች እነማን ናቸው የሚለውን ተረድተሻል? መጀመሪያ አይሁድ ናቸው። በቃ ተስማምቻለሁ፣ በአንቺ አይሁዶች ናቸው ብዬ ተስማምቻለሁ። አይሁዶች ምን እያሉ ነበር የሚሰናከሉበት? ይህ የጠራቢው የማርያም ልጅ የያዕቆብ ሜሳም የይሁዳም የስምዖን ወንድም አይደለምን እያሉ ይሰናከሉበት ነበረ። ማንን? ኢየሱስ ክርስቶስ እህቶቹስ? በዚህ በእኛ ዘንድ አይደለም? ምን እያሉ ይሰናከሉበት ነበር። ከዛ ኢየሱስ ክርስቶስ ምን አለመጣና ነቢይ ከገዛ አገሩና ከገዛ ዘመዶቹ ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ሲሰናከሉበት፣ ኢየሱስ ነቢይ ከገዛ አገሩ ነቢይ እያለ የሚጠራው ማን ነው? ኢየሱስ ክርስቶስ አልጠየቅሽም። ነብይ እያለ የሚጠራው ማንን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ነብይ እያለው ማን ነው? እዚህ ጋር ምሳሌ ነው ያስቀመጠላቸው። ሽ ምሳሌ ነው። አልጠየኩሽም። አልጠየኩሽም ኢየሱስ ክርስቶስ ነብይ እያለ የሚጠራው ማንን ነው? የኔ ጥያቄ ምሳሌ ነው ወይ? አልጠየኩሽም። አልጠየኩሽማ ማንን ነው ኢየሱስ ክርስቶስ ነቢይ ከገዛ አገሩ አይከበርም ያለው ነብይ ያለው ማንን ነው? ኢየሱስ ራሱን ምሳሌ ነው ሹ እኮ ነው ለምሳሌ እናስቀመጠላቸው እንጂ ጨርሰሸዋል፣ ጨርሰሸዋል። በምሳሌ ነው፣ በምሳሌ የሚሆን በቃ ቃ ጨዋታ። ኢየሱስ ራሱን ነብይ ብሏል አይደለ ወይ አይደል

ነብይ ነው አይደለም? በቃ ንገሪኝ እሺ ነብይ ነው አይደለም? እየሱስ ክርስቶስ ኢየሱስ ክርስቶስ ራሱ ነው ነብይ ያለው በምሳሌ ብለሽ ነበረ። መጽሐፉ ነው ያለው ኢየሱስ ምን አለ? ነብይ ከገዛ ሀገሩ። ቆይ ነብይ ብሎ ራሱን ያለው በምሳሌ ነው ብለሽ ነበረ። ነብይ ያለው ኢየሱስ ማንን ነው እዚህ ጋር ነገርኩሽ እኮ ለምሳሌ፣ እናስቀመጠላቸው ለእነሱ ለምሳሌ እየነገራቸው፣ ለምሳሌ ኢየሱስ ክርስቶስ እራሱን ነብይ ብሎ አስረዳቸው በምሳሌ አይደለም። ነብይም በይው ግን፣ እሱ ነብይም። አዎ ስላስተማረ ስለሰበከ መምህርም እኮ ተብለዋል። አዎ መምህር እንዳላችሁ ናቸው። ነብይ ነው ነብይ ነው። ቆይ አንድ ጥቅስ ልስጣት፣ እንደ እንዲተረጋጋ ቆይ፣ እንደዚህ ዓይነት መረጋጋት ያስፈልግሽ ነብይ አይደለም እያለች ነው ኦልሬዲ። እኔ መጀመሪያ አንቺን ነው ነብይ አይደለም ብሎ ሲከራከር ያየሁት። ሁሉም ያውቃባቸው እንግዲህ ምን ያድርጉ? አንቺን ነው የምትይው ነብይ አይደለም። እኔ አላልኩም መጽሐፉ ነው ቆይ፣ መጽሐፉ ነው ያለው እኔ አይደለሁም። አዎ ቆይ ቆይ ማረጋጋት ኢየሱስ ክርስቶስ ህዝቡ ምን አለ? ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ነብዩ ኢየሱስ ነው አሉ አሁንም አሉ ነው ነብዩ ነው አይደለም። ኢየሱስ ክርስቶስ ውይይት አሁን የምታመጭልኝ እኳ አሉ የሚል ነው እንጂ እኮ እኔ ነቢይ ነኝ ያለበትን ራሱ አሉ እኮ ነው አይደለም ነቢይ ሌላም ተብሏል እኮ በአሉ እኳ አንቺ አምላክ ነኝ እኔ አምላክ ነኝ፣ እኔ አምላክ ነኝ ብሎሽ ነው የምታመልኪው። ኢየሱስ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎሻል። አምልኪኝ አምላክ ነኝ ብሎሻል የምታመልኪው ለምንድን ነው? ይኸውልሽ፣ አሁን አንቺ ቆይ፣ ሌላ ነገር፣ አሁን ሌላ ነገር ልገበይ። እኔ አምላክ ነኝ ያለበት ነው አይ፣ እዚህ ጋር ህዝቡ፣ እዚህ ጋር ህዝቡ ነሽ ነው። ቆይ፣ ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ ነብይ፣ ከገዛ ሀገሩ አይከበርም ብሎ ራሱን ነብይ ብሎ ሲጠቅስ አልተስማማሽም። እዚህ ጋር ደግሞ ህዝቡ ነብዩ ኢየሱስ ነው እያለ ነው። ኦኬ፣ ነብይ ነው ብሎ ህዝቡ እያለ ነው አይደለ? አይ ሰው ነው ያለው ካልሽ ኖ ኖ እስሁስ ሰው ነው ያለው ካልሽ፣ ሰው ነው ያለው ካልሽ፣ ኢየሱስ ክርስቶስ በራሱ አንደበት እኔ አምላክ ነኝ አምልክኝ ያለበት ታመጫለሽ። ቀጥይ። ሰውማማሽ ኦኬ፣ አንዴ የሚታርጊ ማማ ኦኬ፣ የእኔ ውድ አንዴ ይቅርታ፣ ነው የሚታረኩሽ እኔ አምላክ ነኝ አምልክኝ ያለበት በራሱ አንደበት አምጪ ማስረጃ እባክሽ። ምድብ ላይ የማቴዎስ ወንጌል ስታነቢ ምዕራፍ ስድስት ላይ ወንድሞች አሉት እህት አለው ብሎ ሲያምን ኢየሱስ ክርስቶስ እህት አለው ወንድም አልብሽ፣ ታምን ያለሽ? አልጠየኩሽም። ኖ እኔ ፖይንት አይደለም እህት አለው ወንድም አለው እሱን እንሄድበታለን። እህት አለው የኔ ዘመድ አለው አልጠየኩሽም። የእኔ ጥያቄ ኢየሱስ ክርስቶስ ነብይ ከገዛ አገሩና ከገዛ ቤቱን በቀር ሳይከበር አይቀርም ብሎ ራሱን እየገለጸ ነው፣ ነብይ ነው ወይ ስልሽ አይ በምሳሌ ነው የገለጸው አልሽ። በምሳሌ ራሱን ገልጾ ነብይ ነው ወይ ስልሽ አይ አይደለም አልሽ። ከድር አይን በአይን እያየሽ እዚህ ጋር አምጥቼ ደግሞ ህዝቡ ምን ይላል? ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አለው ህዝቡ። አይ እኔ ህዝቡ ያለውን አልጠቀም አልፈልግም እኔ ነብይ ነኝ አላለም እያልሽ ስለሆነ አንቺ ቃል በቃል ከራሱ አንደበት እኔ አምለክ ነኝ አምልኩኝ ያለበትን አምጪ ማስረጃ። ሌላ ምንም መዳረቅ አልፈልግም። ቶሎ በይ። እኔ አምለክ ነኝ አምልኪኝ ያለበት ሌላ ከነብይነት ወደ ሌላ አምጪ አምጪ አምጪ፣ ባክሽ፣ ባክሽ አምጪ ህዝቡን ያለው እሱን ነቢይ ነኝ አላለም ስላልሽኝ፣ እኔ አምላክ ነኝ ያለበትም ቦታ ነው አንቺ። በኢትዮጵያ ቆይ ተረግበት ያ እንዴ ምን እንሽ ነው? አንቺ በራስሽ ሎጂክ ያመጣሽው መቀበ ተቀበሉ ካልሆነ በስተቀር ያ ኢየሱስ ክርስቶስ እንደዚህ ብሏል ብለሽ በራስሽ እንደምታ፣ በራስሽ ሎጂክ ነው እየነገርሽኝ ያለው እና እንደዛ ሊሆን አይችልም ኢየሱስ ክርስቶስ ኖ ኢየሱስ ክርስቶስ ህዝቦቹ ናቸው እንጂ እሱ እኔ ነብይ ነኝ አላለም እያልሽ ነው። ስለዚህ እኔ አምላክ ነኝ ያለበትን ቦታ አምጪ፣ እባክሽን። ሌላ ወሬ አታውሪ። እኔ አምላክ ነኝ አምልክኝ ያለበትን ቆይ፣ ሐዋርያቶች ለኢየሱስ ክርስቶስ አምላክነት ሰብከዋል። እሱን በአመጣሽ ትቀቢያለሽ። ኢየሱስ ክርስቶስ እኔ ሐዋርያትም ነብይ እኔ ሐዋርያት ኖ ቆይ ሐዋርያት የሰበከውን ነብይ የሰበከውን አልፈልግም። ኢየሱስ ክርስቶስ በራሱ አንደበት እኔ አምላክ ነኝ ያለበትን ቦታ አምጪ። እህት የሆነ ነገር አትስሬ፣ ቃል በቃል እኔ እኔ አምላክ እኔ አምልኩኝ። ቆይ ቆይ ተረጋጊ። እኔ አምላክ ነኝ እኔ አምልኩኝ ሊልም አልመጣም። ሲጀመር የመጣ አዳምጡ ጉድ። እኔ ነብይ ነኝ አላለም፣ ስለዚህ ነብይ አይደለም እያለ እየተከራከረች ነበረ። እኔ ነብይ ነኝ አይደለም አለ። እኔ በራሷ አንደበት ነብይ ነኝ አላለም ብለሻል። ስለዚህ በራሷ አንደበት አምልኩኝ ያለበትን አምጪ እባክሽን። አምልኩኝ እኔ እኔ አምላክ ነኝ እኔ አምልኩኝ እንደዚህ ብሉ ሊል አልመጣም። ስራውን ግን ገልጿል። አምላክነቱን ግን በስራ ገልጿል። በዛ ነው ማ ሁለት ቦታ ላይ አሁን እኔ የማመልከው ስለዚ ገለጥ ቆይ ማማያ እንዴ ይቅርታ፣ ምን ታደርጊያለሽ መሰለሽ፣ እዚህ ጋር ሁለት አመጣሁልሽ፣ ሁለት ማስረጃ አመጣሁልሽ፣ ማቴዎስ እና ማርቆስ ላይ አይ ኢየሱስ ክርስቶስ እኮ ህዝቡ ነው እንጂ ነብይ ያለው እሱ ራሱ እኔ ነብይ ነኝ አላለም ብለሻል። ስለዚህ አንቺ ደግሞ እኔ ነብይ ነኝ ልክ ብለሽ ማስረጃ እንደጠየቅሽ ሁሉ እኔ አምላክ ነኝ ያለበትን ማስረጃ አምጪባለሽ። ቶሎ በይ እኔ አምላክ ነኝ አለበት ህዝቡ ያለውን አልፈልግም ህዝቡ ሀዋርያት ያለውን አልፈልግም እኔ አምላክ ነኝ አለበት ማስረጃ መች ህዝቡ ያለውን አይደለም እንግዲህ ህዝቡ ያለውን ሳይሆን መጽሐፍ ቅዱስ ሀዋርያት እንደሱ ምን አሉ እራሱስ ምን አስተማሪ የሚለው ነው እኔ ሀዋርያት አልጠየኩሽማ እንደ እኔ ሀዋርያት አልጠየኩሽም ሀዋርያት ፍቻቸው እኔ እዚህ ጋር ሳምጣልሽ ህዝቡ ነብዩ ኢየሱስ ሲለው አይ ህዝቡ ነው እንጂ ህዝቡ ነው እንጂ ራሱን እኔ ነብይ ነኝ ብሎ አላለም አል እሱ ራሱን ነብይ ነኝ ብሎ ካልጠቀሰ እኔ አምላክ ነኝ ብሎ ያለበትን አምጪና እንዴት እንደምታመልኩ እናያለን። እንዴት ነው አምላክ እኔ አምላክ ነኝ ካላለ ለምን ታመልከዋለሽ? አለ ማስረጃ ስጪኝ። እኔ አምላክ ነኝ ያለበትን ስጪ። ማስረጃ ከሌለሽ ሌላ ሰው ይቀጥል በቃ ከኔ ጋር ሲቀጥቀጥ። እኔ የምሰጥሽ ማስረጃ የምሰጥሽ ቃል በቃል ኢየሱስ ክርስቶስ እኔ አምላክ ነኝ እኔ አምልኩኝ ያለበት የለም እሱን አልጠይ ስለዚህ ኦኬ፣ ቃል በቃል የለም። ለምንድን ነው የምታመልኪው? ቃል በቃል ከሌለ በስራው የገለጠውን ነው እንጂ ቃል በቃል እኔ አምላክ ነኝ እኔ አምልኩኝ አለበት ልሰጥሽ አልችልም። ግን ስለዚህ ኢየሱስ ኦኬ፣ ኢየሱስ ክርስቶስ እዚህ ጋር ነቢ ከገዛ ሀገሩ እና ከገዛ ዘመዶቹ ከገዛ ቤቱ በቀር ሳይከበር አይቀርም የሚለውን ትቀበያለሽ አትቀበይም? ነብይ ነው ብለሽ

ለምደው ነብይነቱን ማትቀበዩ ቆይ ለምደው የማትቀበዩ ነብይነቱን እዚህ ጋር ነብይ ከገዛ ገሩ አይከበርም። ያ ስለዚህ እኔ አምላክነኝ ያለበትን ስጭኝ። እኔ አምላክነኝ ያለበትን ስጭኛ። ይሄ ነው ፖይንት። እንቀጥላለሁ እኮ ነው በአምላክነቱ አምላክ ለመሆኑ ስጭኝ ማስረጃ። እኔ አምላክነኝ ያለበትን አምላክነኝ አምልኩኝ ያለበትን ስጭኝ ማስረጃ። ሌላ ምንም ቆይ ቃል በቃል ዝንባዝንኬ ምናምን ሳይሆን እዚህ ጋ አሁን እኔ ነብይ ነኝ እኔ ነብይ ነኝ አላለም። ስለዚህ እዚህ ጋር በምሳሌም የተናገረው ነገር ህዝቡም ነብዩ ኢየሱስ ስላሉት እሱ ነብይ ሊሆን አይችልም፣ ምክንያቱም እሱ እኔ ነብይ ነኝ አላለም እያልሽ እየተከራከርሽ ስለሆነ እኔ ሐዋርያት ያለውን አልፈልግም። ራሱ በራሷ አንደበት እኔ አምላክ ነኝ አምልኩኝ ያለበትን ማስረጃ ቶሎ ቢላሏ ሰላማሪኩ እንኳ እንዳመጣ ኑ አንድ እየጻፍክ ነበር አብረ ሀፎን አምልኩኝ፣ ቃል በቃል ሁሉ አምላክነቱን መረዳት ተፈለግሽ፣ የአምላክነቱን አስረዳሽ፣ እኔ አምላክ ነኝ እኔ አምልኩኝ ሲጀምር እንደዛ ሌል ስላልመጣ ሊልም አይችልም፣ ግን አምላክነቱን ገልጧ ነው። ከሱ ላይ አምላክነቱን እንዴት እንደገለጠ ማወቅ ከፈላሽ በዛ አምልኪኝ አሉ አምልኪኝ ካላለሽ፣ ለምንድነው ምታመልኪው? ለምንድነው አምልኪኝ ካላለሽ ለምን ታመልኪዋለሽ? ምክንያቱም እዚህ ጋር እኮ ነብይ እያለ ራሱ ሲገልጽ እኔ ነብይ ነኝ ካላለ አልቀበልም ብለሻል። ለምንድነው ደው አምላክ ነኝ ሳይል አምላክ የምትይው? አምላክ ነኝ አምላክነቱን እኮ ገልጧል። አምላክነቱን እኮ ነው እዚህም፣ እኮ እዚህም ነብይነቱን እየገለጸ ነው። በምሳሌም ለምን ነብይ ከገዛ ሀገሩ ነያን ቺቡ ነይ ያለ እውቀት መታዚ ታደው ናገረኛች ወለይ አጀማ አዳምጡ። ቅድም ጀምሮ ማለት ነው። ዲቦ ሌሎች ወንድሞች ይቀጥላሉ። ምን አልኳት? ኢየሱስ ክርስቶስ ነብይ ነው ወይ አልኳት። አይ ቆይ ማሳቢ ሰማርዛር ወንድሞች ስላሉ ይቀጥላሉ። ሌላ ሰው ጋር ትቀጥላለ። ቆይ ነብዩ ማነው? ኢየሱስ ክርስቶስ ነቢይ ነው ወይ አልኳት። አይ ነብይ አይደለም እሱ ፈጣሪ ነው አለችኝ። ማርቆስ ስድስት አራት ላይ ነቢይ ከገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱ በቀር ሳይከበር አይቀር የሚለውን ሳመጣላት አይ እሱ እኮ እኔ ነብይ ነኝ አላለም፣ በምሳሌ እኔ የተናገረው አለች። ስለዚህ ነብይነቱን አልቀበልም አለች። እሺ ብዬ ደግሞ ማቴዎስ ሀያ አንድ አስራ አንድ ላይ ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ማን ህዝቦቹ ስላት አይ ህዝብ ያለውን አልቀበልም። ራሱ ቃል በቃል እኔ ነብይ ነኝ የሚለውን አሳይኝ አለች። ስለዚህ እንደዛ ካልሽማ እኔ አምላክ ነኝ አምልኩኝ ያለበትን አምጪ ማስረጃ እያልኳት ነው። ሐዋርያት ያለውን ትለኛለች። እኔ ማች ማች ፈለጉ ከራሱ አንደበት ያለውን ያልኩሽ እኔ ጨርሻለሁ አረ ቆይ ታወራለ ተረጋጋ። በራሷ በራሷ ወጥመድ ነው ወጥመድ ገብተሽ ይለኛል እንደዚህ ጋር መጥቶ ሳይቀ ወጥመድ ራሷ ነች የገባችው። እኔ በራሷ አንደበት ነብይ ነኝ ካላለ ነው። እኔ ተረጋግቻለሁ እኮ። እኔ በራሷ አንደበት ነብይ ነኝ ካላለ አልቀበልም ማለች። ስለዚህ እኔ አምላክ ነኝ አለበትን በራሷ አንደበት አጫልኳት። በቃ በራሷ ወጥመድ ጥምዳለኳት። ወንድሞች ቀጥሉ ነው ህብላል ተረጋጋ፣ ተረጋጋ። ለምንድን ነው እንደዚህ አይነት ፖለቲካ መስራት ባላህ? እኔ ተረጋግቼ ነው የማወራው እስኪ